ባሳለፍነው ሳምንት ከባድ አደጋ ያስተናገዱት የብልጽግናው ቁልፍ ሰው በመልካም ጤንነት ላይ እንደሚገኙ ተገልጸዋል። በአደጋው በሕይወትና ሞት አፋፍ ውስጥ የነበሩት የብልጽግናው ሹም ማን ናቸው የሚለውን በዘገባችን ታደምጡታላችሁ። በምስራቅ አርሲ ሮቤ ወረዳ በሚገኝ ቤተ ክርስቲያን አንድ ካህን በአሰቃቂ ሁኔታ መገደላቸው ተሰምተዋል። በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራት በአካባቢው የሚኖሩ ምዕመናን ከተማውን ለቀው መውጣት ጀምረዋል መባሉን በዝርዝር ሰምታላችሁ። በህዋትና ሻዕቢያ መካከል የተፈጠረው ጥምረት በፍጥነት መቋጨት አለበት ሲሉ ሁለት የቀድሞው የህዋት ከፍተኛ አመራሮች አሳስበዋል። በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ቢታወቅም የህዋት ሰዎች ይህንን ሀቅ ሽረውታል ብለዋል። አንኳር ዘገባችን ነው። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ለሰዓቱ ያሰናዳ ነው የዜና ምርሃ ግብር ነሆ ተጀምረዋል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንደታደርጉ በመጋበዝ በቀጥታ ወደ ዝግጅቱ ተሻገርን በቅድሚያ በሮቤ ወረዳ የገብሳ ደብረ ሰላም መድህን ያለም ቤተ ክርስቲያን ካህን በአሰቃቂ ሁኔታ ተገድለዋል። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድህን ያለም ቤተ ክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋ ረታ ሰኔ 21 ቀን 2017 ዓ ም ከምሽቱ 1 ሰዓት ከ30 አካባቢ በታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጸዋል። ባለቤታቸውም በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከደ ቁና ጀምሮ በአሁኑ ወቅትም በቤተ ክርስቲያኑ በቅስና ማዕረግ እያገለገሉ ነበር ተብሏል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ መሆኑ ታውቋል። ቀሲስ ተስፌ ረታ የሰባት ልጆች አባት ሲሆኑ ልጆቻቸውም ምንም አይነት ስራ መስራት የማይችሉና ህጻናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር ሁለት መቶ ካሬ ሜትር መስጠቱን የተናገሩት መረጃ ሰጪያችን የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉም ሲሉ ጥሪ አስተላልፈዋል። ይህ በእንዴ እንዳለም በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳም ሰሞኑን የታጠቁ አካላት አደረሱት በተባለ ጥቃት ሁለት ንጹሐን መገደላቸውን ባለፉት ዓመታትም ከአራት መቶ በላይ ሰዎች መገደላቸው ታውቋል። ዞኑ ሳምንት ባልሞላ ጊዜ ውስጥ የሁለት ሰዎች ህይወት በኮሬ ዞን ጎርካ ወረዳ በጸረ ሰላም ኃይሎች ምክንያት ማለፉን አስታውቋል። በወረዳው ዳኖ ቀበሌ ሰኔ 17 ቀን 2017 ዓም አቶ ዮናስ ዱንአ ሰኔ 21 ቀን 2017 ዓም ደግሞ አቶ ፊቴ ፊጌ የተባሉ ሁለት አርሶ አደሮች በግብርና ስራ ላይ እያሉ በታጣቂዎች ተኩስ ተከፍቶባቸው ህይወታቸው ማለፉም ታውቋል። ሰሞነኛውን ጥቃት የፈጸሙት የምዕራብ ጉጂ ዞን የጋላና ታጣቂዎች መሆናቸው ሲነገር ማሳ ላይ ያሉ አርሶ አደሮችን ጥቃቱ እንደሚበረታባቸው ተረጋግጧል። ታጣቂዎቹ አርሶ አደሮቹን ኢላማ ያደረጉት መሬታቸውን ለማስለቀቅ መሆኑን ዞኑ አስታውቋል። አካባቢው ዘራፊ ቡድኖች የሚፈነጩበት ነው። አደብ የሚያስገዛ መንግስት አልተገኘም። ችግሮቹ የሚባባሱት በስርቆት ምክንያት ነው ብለዋል። ዳኖ ቀበሌ በአንድ ቀን ብቻ ከሰባ በላይ ከብቶች መወሰዱንም አመልክቷል። በአካባቢው ከ209 ዓመተ ምህረት ጀምሮ ከ400 በላይ ሰዎች ሲገደሉ ከ500 በላይ መቁሰላቸውን መረጃዎች ያሳያሉ። በሌላ ዜና በአማራ ክልል በሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል በተካሄደ የተኩስ ልውውጥ የአንድ ረድኤት ሰራተኛ ህይወት አለፈ። የተባበሩት መንግስታት ድርጅት በዞኑ በነበረው የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ማህሌት ስጦታው የተባለች መሞቷን አስታውቀዋል። የማስተባበሪያ ቢሮ ሰኔ 19 ቀን 2017 ዓ.ም በወጣው መግለጫ ማህሌት በተኩስ ልውውጡ ጉዳት የደረሰባት በአካባቢው የ እርዳታ ህል አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብለዋል ኃላፊዋ። አቢባቶ ዋነፎል ለተጎጂ ቤተሰቦችና ባልደረቦች ባስተላለፉት የሐዘን መግለጫ የተሰማኝን ጥልቅ አዘን የማስተላልፈው ለሟች ቤተሰብና በኢትዮጵያ ውስጥ ላሉ የሰባይ ረዴት ሰራተኞች ነው ሲሉን ገልጸዋል። ለንጹሀን እናም ለተቸገሩ ሰዎች እርዳታ ለማቅረብ የሚጥሩ ሰራተኞችን ከጉዳት ለመጠበቅ ሁሉም እርምጃዎች ሊወሰዱ ይገባል ብለዋል። ይህ በእንዴ እንዳለም በሀገሪቱ ውስጥ የሚካሄዱ ጦርነቶች ህይወታቸውን እንዳመሰቃቀልባቸው ነዋሪዎች ተናገሩ። በጦርነት መሀል በምትገኘው ጎንደር ከተማ ህይወት ምን እንደሚመስል ለአንድ ሚዲያ ስቴታቸውን የሰጡ ግለሰቦች በየቦታው ግጭት በመኖሩ ምክንያት ህይወታችንን አክብዶታል ብለዋል። የጎንደር ከተማ ነዋሪ የሆነ ሾፌር አቶ አለሙ በሪሁን በሰሜኑ የሀገሪቱ ክፍል በተለይም በአማራና ኦሮሚያ ክልል የሰላምና ጸጥታ መደፍረስ የማህበረሰቡን ህይወት ማመሰቃቀሉን ይናገራል። በተለይም ከሀገር ሀገር ተንቀሳቅሶ የሚሰራው ሾፌሩና ነጋዴው ለከፋ መከራ መጋለጡን አንስተዋል። ከአስር ዓመታት በላይ ቤተሰቡን ከሹፍርና ከሚያገኘው ገቢ ሲያስተዳደር እንደቆየ የሚናገረው አቶ አለሙ ከ2013 ዓ ም ጀምሮ በተፈጠረው የሰላምና ጸጥታ ቀውስ ስራ ቁሞ ቤት መቀመጡን ገልጿል። ያ መንገድ ሄዶ ሲመለስ ለቤተሰቡ ይዞ ሲገባ የነበረ ሁሉ ቀርተዋል። ከጓደኞቹ ጋር ሳቅና ጨዋታ አይታሰብም። ሁሉም ነገር ትዝታ ብቻ ሆኗል ብለዋል በመተማ መስመር ከሰባት በላይ ሹፌር ጓደኞቹ ኑሮ ከብዷቸው ጨክነው ነው ለስራ ወጥተው በመንገድ ተገድሏል ነው ያሉት እሱ በህይወት በመሰንበቱ ደስተኛ ቢሆንም እንደ ቤተሰብ አስተዳዳሪ አባወራ ያለው የኑሮ ጫናና ጭንቀት ግን ከአቅሙ በላይ እንደሆነም አመልክተዋል አሁን ደግሞ በዝርዝር ወደምንመለከተው አንኳር ዘገባ ተሻገርን። በህወሓትና ሻቢያ መካከል የተፈጠረው ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች አሳስበዋል። የቀድሞ ህዝባዊ ወያነ ሀርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉም ገልጸዋል። ሌላኛው የቀድሞ የድርጅቱ አባልና ከፍ ኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች ውስጥ አንድ የሆኑት ፕሮፌሰር ክንደያ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት ኢላማ ግልጽ አይደለም ሲሉም ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት አላማ የተደረገ መሆኑን እየተገለጸ ይገኛል። በተጨማሪም በትግርኛ ጽምዶ ወይም ጥምረት ለሀቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህ ጥምረት በሚመ የሚመለከት ሀሳባቸውን የሰጡት የቀድሞ የህወሀት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዶላው ህዝብ ላይ እንዳያርፍ መስራት አለብን ሲሉም ተደምጠዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያም ይህንን ማስቆምና መቁረጥ ያለበት የትግራይ ልሂቃንና ፌዴራል መንግስት ነው በማለት ሀሳባቸውን ሰጥተዋል። ሌላኛውን ሀሳባቸውን የሰጡት የቀድሞ የህወሓት አባልና ከፍተኛ አመራር ፕሮፌሰር ክንዳያ ገብረሆት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ብለዋል። ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነም ግልጽ ነው ሲሉም ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው። ነገር ግን ግንኙነቱ በመርህ ላይ ካልተመሰረተ ትክክል አይደለም ሲሉም ገልጸዋል። በዚህ ጥምረት ዙሪያ የፌዴራል መንግስት በግልጽ ያስታወቀው ነገር ባይኖርም ባለፈው ሳምንት አርብ በትግራይ ሰላም ልማትና ዲሞክራሲ የሚጠይቅ ውይይት ተካሂደዋል። የፌዴራሉ መንግስት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከልን በመወከል የተገኙት አቶ መለስ አለሙ የፌዴራል መንግስት ኃላፊነት እንዳለ ሆኖ የትግራይ ፖለቲከኞችም ለሰላም ሚናቸው ሊወጡ ይገባል ሲሉም ተደምጠዋል። የድንበር ጉዳይን በተመለከተ መንግስት ሉዓላዊነቱን በፍጹም አሳልፎ አይሰጥም ያሉ ሲሆን የውስጥ ችግሮች ከተከፈቱ ሌላኛውን ማስተካከል እንደሚቻልም ተናግረዋል። በመጨረሻም ባሳለፈው ሳምንት ከባድ የትራፊክ አደጋ ያስተናገዱት የንግድና ቀጣናዊ ትስስር ሚኒስቴር ሚኒስትር ካሳሁን ጎፌም በመልካም ጤንነት ላይ እንደሚገኙ ተገልጿል። ሚኒስትሩ ሰኔ 15 ቀን 2017 ዓ.ም ምህረት ከመደበኛ ስራቸው ወደ ቤታቸው በመመለስ ላይ እያሉ ከምሽቱ አንድ ሰዓት አካባቢ መኖሪያቸው የሚገኝበት ካርል አደባባይ ላይ ድንገተኛ የመኪና አደጋ ደርሶባቸውም ነበር። በዕለቱ ወደ ሆስፒታል አምርቶ በቂ ሕክምና አገልግሎት አግኝተው አሁን ላይ በሙሉ ጤንነት ላይ ይገኛሉ ተብሏል። በቅርቡ ሚኒስትሩ ከበቂ የጤና እረፍት ቆይታ በኋላ ወደ መደበኛ ስራ ገበታቸው ይመለሳሉ መባሉን ከመስሪያ ቤታቸው ያገኘ ነው መረጃ ያሳያል። የተወደዳችሁ አድማጭ ተመልካቾቻችን፣ ስለተከታተላችሁን ከልብ አመሰገንን። ለቻነላችን አዲስ ሲሆናችሁ አሁንም ሰብስክራይብ እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ያስጥልን።